ሁለት ቁጥር አርባ በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው ይለናል። ከዚያ ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን ሶስት ሺህ የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። ልባቸው የተነካ ንስሐ የገቡ ሰዎች በጌታ በኢየሱስ ክርስቶስ ስም የኃጢአትን ስርየት ያገኙ ሰዎች ምን እያደረጉ ቀጠሉ የሚለውን ነው የምናየው። ቀጥሎ ማድረግ የሚገባቸው ነገር ምንድን ነው የሚለውን ከዚህ ትምህርት እንመለከታለን። በመጀመሪያ መለየት ነው። ሐዋርያው ጴጥሮስ ምን እናድርግ ብለው ለጠየቁ ለነዚህ ሰዎች የነገራቸው ቀጣይ ነገር ከዚህ ጠማማ ትውልድ ዳኑ ብሎ ነው። በእርግጥ ከዚህ ቃል ውጪ በዚህ በሐዋርያ ሥራ ውስጥ ያልተመዘገበ ሐዋርያው ጴጥሮስ ግን የዛለት በቃሉ የነገራቸው የመሰከረላቸው ብዙ ምክር ነበረ። ለምን ቁጥር አርባ ላይ እንዲህ ይላል። በብዙ ሌላ ቃልም መሰከረና ይላል ጸሐፊው ሉቃስ። በዚሁ ነው ያለፈው። በብዙ ሌላ ቃል መሰከረ ብሎ ነው ያለፈው። ቢጻፍ ኖሮ ብለን መጓጓታችን አይቀርም። በጣም ጥሩ ነው ቢጻፍ ኖሮ ይሁን እንጂ የእግዚአብሔር መንፈስ የዚያለት ሐዋርያው ጴጥሮስ ከተነገሩት ምስክርነቶች ወይም ከተነገሩት ቃላት ውስጥ መቅረት የሌለበትን መርጦ እዚህ ላይ አስፍሮልናል። ከዚህ ጠማማ ትውልድ ዳኑ የሚለው ምክር መቅረት አልነበረበትም። በጣም የሚገርምና ወሳኝ መሆኑን ነው። እግዚአብሔር ትኩረት በሰጠበት ነገር ላይ ትኩረት ልንሰጥ ይገባል። ብዙ የእግዚአብሔር ቃል ክፍል ልንሰማ እንችላለን። አንድ እውነት በብዙ መነሻ፣ በብዙ ትንተና፣ በብዙ ማስረጃዎች ተደራጅቶ ሊቀርብልን ይችላል። መልእክቱ ብዙ ሰዓት ሊፈጅ ይችላል። ነገር ግን በዚያን መልእክት ውስጥ በዋናነት ልንታዘዘው ልንተገብረው የሚገባን መንፈስ ቅዱስ ያተኮረበት ነጥብ የትኛው ነው የሚለውን መለየት አለብን። አሁን እዚህ ላይ ለየላቸው። በቃ ብዙ ምክሮችን ቢሰጣቸውም ብዙ ትምህርቶችን ቢሰጣቸውም አሁን ካሉበት ነባራዊ ሁኔታ ማድረግ ያለባቸው ወሳኝ ነገር ቢኖር ምንድን ነው? ነው ከጠማማው ትውልድ መዳን ነው። የትኛው ነው ጠማማው ትውልድ? እዛው ላይ ገልጾታል። ከዚህ ጠማማ ትውልድ ስላለው በዙሪያቸው ካለው ሊያውቁት ከሚችሉት ጠማማ ትውልድ ማለት ነው። በዓለ ሃምሳ ነው በኢየሩሳሌም የተሰባሰበው ማህበረሰብ በአጠቃላይ ከየክፍለ ሀገሩ የመጣ እና ከሌላም ከመላው ዓለም የተሰበሰበ አይሁዳዊ ነው። ብዙ አይሁዳውያን ናቸው የተሰበሰቡት። ይሁን እንጂ ወደ ክርስቶስ ዘወር ያላለው ትውልድ እንደ ትውልድ የሚመደበው ጌታን ኢየሱስ ክርስቶስን ካልተቀበለው ከገፋው እና መጨረሻም ሰቅሎ ከገደለው ትውልድ ጋር ነው የሚመደበው ወደ ክርስቶስ እስካልመጣ ድረስ ማለት እራሱን በዚያ ትውልድ ውስጥ ቆጥሯልና ማለት ነው። ሐዋርያው ጴጥሮስ በዚህ ስፍራ ላይ ጠማማ ትውልድ ብሎ ጠርቶታል። በጴጥሮስ እየተናገረ ያለው የእግዚአብሔር መንፈስ ነው። ስለዚህ ያን ትውልድ ጠማማ ትውልድ ያለው መንፈስ ቅዱስ ነው ማለት እንችላለን። ከዚህ በፊት ግን ጌታ ኢየሱስ ክርስቶስ ይህን ትውልድ ሲጠራው በተመሳሳይ ግን ትንሽ ለየት ባለ ቃል ይጠራዋል። ክፉ ትውልድ በማለት ነው የሚጠራው። ይህን በማቴዎስ ወንጌል ምዕራፍ 12 ውስጥ የምናገኝ ይሆናል። ሁለቱን ብቻ እናነባለን። ማቴዎስ 12 ላይ የማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም ይላቸዋል። ምን ብለውት እንደሆነ ታውቃላችሁ? ከአንተ ምልክትን እንድናይ እንወዳለን ስላሉን። ከዚያ በፊት በጣም ብዙ ምልክት አድርጓል። ብዙ ምልክቶችን አይተዋል። ነገር ግን እንዲሁ ዝም ብለው አሁንም እንድናይ እንወዳለን እያሉ ነው። ለማመን አይደለም። ልባቸውን ስለሚያውቅ አንድ ጊዜ አንድን ማንነት ክፉ ብሎ መደምደሚያ ላይ ከደረሰ ጌታ ክፉ በሚለው ቃል መገለጽ ለሚችል ለየትኛው ማንነት ምንም አይነት መንፈሳዊ መግቦትን አያደርግም። በጣም የሚገርም ነው። እነዚህ ሰዎች በእርግጥም ሐዋርያው ጴጥሮስ በኋላ ጠማማ ትውልድ እንዳላቸው እንደው በተግባርም እንዴት የጠመመ ነገር እንዳላቸው እንረዳለን። ይህን የሚያሳየው በምሳሌ ይህን ትውልድ በምን መስለዋለሁ ብሎ ጌታ በገለጸው ቃል ምዕራፍ 11 ከቁጥር 16 ላይ እዛው ማቴዎስ ነገር ግን ይህን ትውልድ በምን እመስለዋለሁ? በገበያ የሚቀመጡትን ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ እምቢልታ ነፋንላችሁ፣ ዘፈን አልዘፈናችሁም፤ ሙሻ ወጣንላችሁ፣ ዋይዋይ አላላችሁም አሏቸው፣ ይሏቸዋል። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ፣ እነሆም እነርሱም እነሆ በላተኛና የወይን ጠጅ ጠጭ የቀራጮችና የኃጢአተኞች ወዳጅ ይሉታል፣ ይልና ጥበብ በልጆቿ ጸደቀች ይላል። በጣም የሚገርም ነገር ነው። ሁለቱ ነገሮች በጣም ተቃራኒ ናቸው። አንደኛው ዘፈን ነው፣ ሌላው ለቅሶ ነው። እና እዚህ ጋር በገበያ የሚቀመጡት ልጆች ምንድን ነው እያሉ ያሉት? ባልንጀሮቻቸውን እየጠሩ ምንድን ነው የሚሏቸው? እምቢልታ ነፍታን ነፍተንላችኋል፣ ግን ዘፈን አልዘፈናችሁም። የነዚህ በገበያ የሚቀመጡት ልጆች ባልንጀሮች ዘፈን አምሯቸው ነበር ማለት ነው። መዝፈን ፈለጉ። እምቢልታ ተነፋላቸው። እምቢልታ የለም እንጂ ቢኖር ኖረውን ዘፍን ነበር ባዮች ናቸው። ችግር የለውም። ተብሎም ቢልታው ተነፋላቸው፣ ግን አልዘፈኑም። ለምን አልዘፈናችሁም? ጥያቄው ይሄ ነው። አይ መዝፈን አልፈለግንም፣ ማልቀስ ነው የምንፈልገው አሉ ማለት ነው። ወዲያው ወደ ተቃራኒ ስለዚህ ምንድን ነው የሆነው? ቀጥሎ አልቅሱ ሲባሉ ላይ ለለቅሶ ደግሞ ምን እንፈልጋለን? ሙሾ የሚያወርድ እንፈልጋለን ነው። በቃ ሁሉም ጋር የሉም እኮ እንዲሁ ለማድከም ነው። ሙሾ የሚያወርድ ሰው እንፈልጋለን ነው። ከዛ ምን አደረጉ? ሙሾ አወጡላቸው። ሙሾ አወጣንላችሁ፣ ግን ዋይ ዋይ አላላችሁም፣ አላለቀሳችሁም። ምሳሌው ይሄ ነው ጌታ ኢየሱስ የጠቀሰው። ሰዎቹ መዝፈንም ማልቀስም የሚፈልጉ አይደሉም። ዝም ብሎ ማድከም ነው የሚፈልጉት። እስታንድ የላቸው። አሁን ይህንን ምሳሌ የተጠቀመበት ለምንድን ነው ከመጥምቁ ዮሐንስና ከእርሱ አገልግሎት ጋር ነው ያገናኘው። መጥምቁ ዮሐንስ ሳይበላና ሳይጠጣ መጣ። ምን አሉት? ጋኔን አለበት አሉት። የዚህ ፍጹም ተቃራኒው ደግሞ እየበሉና እየጠጡ መምጣት ነው። ስለዚህ የሰው ልጅ እሱ ጌታ ኢየሱስ እየበላና እየጠጣ መጣ። ይሄንን ደግሞ ምን አሉት? በላተኛና የወይን ጠጭ ጠጭ የቀራጮችና የኃጢአተኞች ወዳጅ አሉት። እና ሦስተኛ ቦታ ምን አለ፣ በመብላትና ባለመብላት በመጠጣትና ባለመጠጣት መካከል ምንም ቦታ የለም። እንዲሁ መጥምቁ ዮሐንስንም ላለመቀበል ኢየሱስንም ላለመቀበል ነው እንጂ ምክንያት የሚደረድሩት። መሻት ኖሯቸው አይደለም ምክንያት ኖሯቸው አይደለም አሳማኝ ሶሊድ የሆነ ነገር ኖሯቸው አይደለም ታዲያ ምንድን ነው እንዲህ አይነቱ ልብ ጠማማ ነው በቃ ጠማማነትን ጌታ ኢየሱስ በዚህ ምሳሌ በሚገባ ገልጦታል ብዬ አስባለሁ። እና የዚህ ኤኪቫለንት ነው ክፉ ትውልድ የሚለው ጠማማ ትውልድና ክፉ ትውልድ የሚለው በጣም ተመሳሳይ ነው ገና በማቴዎስ ወንጌል መጀመሪያ ላይ ጥሪው ምንድን ነው? ንስሐ ግቡ የሚል ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ይሄ ስብከት እየደረሳቸው የንስሐ እድል እየተሰጣቸው እያለ ግን ማመን አልፈለጉም። ምልክቶችን ይፈልጉ ነበር። ስለዚህ ምልክቶች ከማቴዎስ ስምንት ጀምሮ እስከ ዘጠኝ ድረስ ሲደረጉ እናያለን። በሚደረግ ጊዜ ግን ምንድን ነው ያሉት? በአጋንንት አለቃ አጋንንትን ያወጣል፣ በአጋንንት አለቃ በብኤልዜቡል ካልሆነ በቀር አጋንንትን ሊያወጣ አይችልም ነው ያሉት። አላመኑ። አንተ ልጅ አጢአት ተሰረየችልህ ሲለው ይሳደባል ነው ያሉት። የሆነ ነገር ሲያደርግ ሲቃወሙ ነው የደረሱት። አሁን ደርሰው መጡና ምልክት ልናይ እንወዳለን። ምን ማለት ነው? ጠማማ ሰው ማለት እንደዚህ ነው ለማመን እማይፈልግ እማያምነው የሚያሳምን ቃል እሚያሳምን ማስረጃ ሳይቀርብለት ቀርቶ ሳይሆን ለማመን ስለማይፈልግ የሚገፋ ሰው ይሄ ጠማማ ትውልድ ተብሏል። ስለዚህ ጌታ ኢየሱስ ክርስቶስ ማቴዎስ 12 መጨረሻው ላይ እነዚህን ሰዎች ይተዋቸዋል፣ ለሰይጣን አሳልፎ ይሰጣቸዋል። ከቁጥር 33 ጀምሮ እስከ 45 ያለውን ታሪክ ሁላችንም እናውቃለን። እርኩስ መንፈስ ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝም። በዚያን ጊዜም ወደ ወጣሁበት ቤቴ እመለሳለሁ ይላል። ቢመጣም ባዶ ሆኖ ተጠርጎና አጊጦ ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን ሰባት ሌሎች አጋንንትን ከእርሱ ጋር ይወስዳል። ገብተውም በዚያ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል። ለዚህ ክፉ ትውልድም እንዲሁ ይሆንበታል። ስለዚህ ምሳሌ አሁን በማና የመሰለው ይህን ክፉ ትውልድ ሰባት አጋንንት በገቡበትና ሙሉ በሙሉ በሰይጣን ቁጥጥር ስር በሆነ ፍጹም ለሰይጣን ተላልፎ በተሰጠ ማንነት ነው የመሰላቸው። ስለዚህ የተሰጣቸውን እድል ካለመጠቀምም አልፈው ለሰይጣን ተላልፈው የተሰጡ ሆነው ነበረ። ይሄ ሁሉ ከሆነ በኋላም ደግሞ አሁን እንደገና ይመጣሉ። ምዕራፍ 16 ላይ ስንደርስ በጣም የሚገርሙ ናቸው። ፈሪሳውያንና ሰዱቃውያን ሁለቱም ፓርቲዎች ሁለቱም ቡድኖች በአንድ ላይ ሆነው እንግዲህ፣ ለወትሮ ብዙ አይስማሙም፣ ግን አሁን አንድ ላይ ሆነው በክርስቶስ ላይ ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት ይላል። ምራፍ 16 ቁጥር አንድ ላይ እርሱ ግን እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኗል ቀልቷልና ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉም ምን ክፉና አመንዝራ ትውልድ ምልክትን ይሻል ይላቸዋል አሁንም ደገመው ማለት ነው የአሁኑ ጥያቄያቸው የምድሩን አይተናል አንድ ቀረናል ከሰማይ ምልክት አሳየን ነው ያው ሊያምኑ አይደለም ሊፈትኑት ነው የሚለው እዚሁ ላይ ገልጾታል ያንኑ ቃል መለሰላቸው ክፉና አመንዝራ ትውልድ ምልክትን ይሻል ከነቢዩ ከዮናስ በቀር ሌላ ምልክት አይሰጠውም ያው የዮናስ በአሳ ሆድ ውስጥ ሶስት ቀን ሶስት ሌሊት አድሮ መውጣት ክርስቶስ በምድር ልብ ውስጥ ሶስት ቀን ሶስት ሌሊት አድሮ መነሳቱን እንደሚያመለክት ማቴዎስ 12 ላይ ተርጉሞታል። ስለዚህ ዋናው ምልክት ትንሣኤ ነው እያላቸው ምን እንደሚያደርጉም እየነገራቸው ነው። ወደፊት ክርስቶስ የሚሰጣቸውን ምልክት እያሳያቸው፣ ግን እዚህኛው ላይ አንድ የተለየ ነገር አደረገ፣ ትቷቸውም ሄደ። ይሄ በጣም ከባዱ ቃል ነው። ትቷቸው ሄደ። እስካሁን ያላደረገው እና ያደረገው ምንም ቢቃወሙ እሱም መልስ ቢሰጣቸውም በድጋሚ እየተገናኙ ዝም ብሎ ያስተምራቸዋል። ይሁን እንጂ አሁን ሙሉ በሙሉ ላሉበት ሁኔታ ነው የሚተዋቸው። የሚገርመው ለሐሳባቸው ብቻ አይደለም፣ ወይም ለክፋታቸው ብቻ አይደለም። አሁን ሰይጣን የገባበት ቤት ሆነዋል። ስለዚህ ለሰይጣንም ነው ተላልፈው የተሰጡት ማለት ነው። እነዚህ ሰዎች በኋላ የሰይጣን መጠቀሚያ ሆነው ከደቀ መዛሙርቱ መካከል ይሁዳን አግኝተው እሱን በመጠቀም ሙሉ በሙሉ ሰይጣን እየመራቸው መሲሃቸውን፣ አዳኛቸውን፣ ለእነርሱ የተሰጣቸውን መሲህ በመስቀል ላይ ሰቅለው ገድለዋል። ከኢየሱስ ጋር የሆነ ዛሬ የተነሳውን ክርስቶስን ያመኑ ልባቸው የተነካ ንስሐ የገቡ ሰዎች በፍጹም ከዛ ትውልድ ጋር መቀጠል አይችሉ የለባቸው። ለምን? እዚህ ላይ የተባለው የተመረጠው ቃል ምንድን ነው? ከዚህ ጠማማ ትውልድ ዳኑ ነው የተባለው እንጂ እንደውም ተለዩ አይልም። መለየት ነው ነገሩ። የሚወስዱት እርምጃ መለየት ነው። ግን የተጠቀመው ቃል ዳኑ የሚል ነው። በዚያ ትውልድ ውስጥ ራሳቸውን ቢቆጥሩ ምን ይገጥማቸዋል ማለት ነው? ጥፋት ፍርድ ያገኛቸዋል። ያ ጥፋትና ፍርድ ደግሞ በጌታ በኢየሱስ ክርስቶስ በራሱ ተነግሯል። እዛ፣ ማቴዎስ 23 ላይ እንደምታውቁት ቤታችሁ የተፈታ ሆኖ ይቀርላችኋል ብሏቸዋል። ቤተ መቅደሱን በተመለከተ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ተብሏል። ሉቃስ ምዕራፍ 19 ላይ ከተማይቱን እያየ አልቅሶላታል። ለሰላምሽ የሚሆነውን በዚህ ቀን አንቺስ ብታውቂ፣ አሁን ግን ከዓይንሽ ተሰውራል ወራት ይመጣብሻልና ይላል ሉቃስ 19፥43 ላይ ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል አንቺንም በአንቺ ውስጥ የሚኖሩትንም ልጆች ወደ ታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘት ሽን ዘመን አላወቅሽምና የሚል የፍርድ ቃል ተናግሮባታል በኢየሩሳሌም ላይ። ምዕራፍ ሀያ አንድም ላይ እንደዚሁ ኢየሩሳሌም ግን በጭፍራ ተከባ ስታው፣ በዛን ጊዜ ጥፋቷ እንደቀረበ እወቁ የሚል ቃል ተናግሮባታል። ስለዚህ ፍርድ እየመጣ በሰባ ዓመተ ምሕረት በሮማውያን አማካኝነት እስራኤል ይፈረድባታል እግዚአብሔር ለፍርድ አሳልፎ ይሰጣታል እዚያ ትውልድ መሃል ራስን መቁጠር ጥፋትን በራስ ላይ መጥራት ነው ስለዚህ ኃላፊነቱ አሁን የነሱ ነው ይውላችሁ ከኃጢአታቸው የኢየሱስ ስም ሸፍኗቸዋል ስሬት አግኝተዋል። ከእግዚአብሔር ፍርድ ድነዋል። አሁን በኢየሩሳሌምና በመላው እስራኤል ላይ ከሚመጣው ፍርድ ግን መዳን የነሱ ፈንታ ነው፣ ኃላፊነቱ የነሱ ፈንታ ነው። ስለዚህ ምን እናድርግ ለሚለው ጥያቄያቸው ወንድሞች ሆይ ምን እናድርግ ብለው ለጠየቁት ጥያቄያቸው ከተሰጡት መልሶች መካከል አንዱ ከዚህ ጠማማ ትውልድ ዳኑ የሚል ነው። ክብር ለእግዚአብሔር ይሁን። ይኸው ነው። ምናልባት የመዳን ወንጌል የደረሰን ባለንበት ሁኔታ ውስጥ ሆነን ሊሆን ይችላል። አሁን በዙሪያችን ባለው ትውልድ መካከል እያለን ነው ወንጌል የደረሰን። ልባችን የተነካው እዛ ነው። አዎ የጌታ የኢየሱስ ክርስቶስ ነገረ መስቀል ማለት በመስቀል ላይ ተሰቅሎ የሰራልን ስራ የገለጠው የእግዚአብሔር ፍቅር የማንንም ሰው ልብ የመንካት አቅም አለው። ስለዚህ የተደረገው እግዚአብሔር በክርስቶስ ያደረገው ነገር የነዚህን ሰዎች ልብ ነክቶታል። ይህም በሰሙ ጊዜ ልባቸው ተነካ ነው የሚለው። እንደውም አንዳንድ ትርጉሞች ከዚህ የበለጠ ጠንካራ ቃል ይጠቀማሉ። ልባቸው ተወጋ ይላሉ። ሄዶ ውስጥ ነው የደረሰው። በምንም መንገድ ሊቋቋሙት በማይችሉት ደረጃ ነው በክርስቶስ ፍቅር የተወጉት፣ የተሸነፉት። ስለዚህ ከዚህ የተነሳው ለውጥ በሕይወታቸው እየመጣ ያለው ለውጥ የሚጠናቀቀው ካሉበት ማህበረሰብ ካሉበት ራሳቸውን ሲቆጥሩበት ከነበረው ጌታ ኢየሱስ ክርስቶስን ሰቅሎ ከገደለው ትውልድ በመለየት ነው። ይህን በማድረጋቸው ራሳቸውን ያድናሉ። የግዕዙ ትርጉም እንደዛ ነው የሚለው፣ አድህኑ ርእሰክሙ አይደል እምዛ ዓለም እኩይ። ከዚህ ክፉ ዓለም ወይም ከዚህ ክፉ ትውልድ ራሳችሁን አድኑ። በቃ እራስን የማዳን ኃላፊነት አለ። ከዳነን በኋላ ጌታ ከዳነን በኋላ ራስን የማዳን ኃላፊነት። ጥሩ፣ እኛ ከየትኛው ትውልድ ነው የምንለየው? ይሄንን ማየት መቻል አለብን። በቃ ይሄ ጠማማ ትውልድ የሚባለው በእኛ ሁኔታ የትኛውን መገለጫው ምንድን ነው? ቅድም እንዳሉ የወንጌል እውነት እየተነገረው በተደጋጋሚ እየሰማ እውነቱንም ምንም ሊያደርገው በማይችል ደረጃ ግልጽ ሆኖ በእጁ ከቀረበለት በኋላ ምንም አይነት ሊቋቋምበት የሚችል ምንም አቅም እንደሌለው አውቆ ቢሆንም እኔ አልቀበልም የሚል ሰው አለ አይደል? በቃ ላለመሸነፍ የክርስቶስ ኢየሱስ ወንጌል እንደሚለውጥ ብቸኛው አዳኝ እርሱ ብቻ እንደሆነ እሱማ ልክ ነው እያሉ የማያምኑ ሰዎች አሉ። ራሳቸውን የማይሰጡ ሰዎች አሉ። ከነዚህ ጀምሮ ጨርሰውኑ ጌታ ኢየሱስ ክርስቶስን በይፋ እስከሚቃወመው ማህበረሰብ ዓለም ድረስ በተለይ እድሉን አግኝቶ የገፋ ማህበረሰብ ራሱን የሚቆጥረው ጌታ ኢየሱስ ክርስቶስን ከሰቀለው ዓለም ጋር ነው። እዛ ክፉ ትውልድ ውስጥ ነው ያለው እና ምን ይጠብቀዋል? ያኔ የሰባ ዓመተ ምረት ፍርድ ይሆናል፣ ያኛውን ትውልድ የጠበቀው። አሁን ወደፊት የሚመጣውን ትውልድ ምን ይጠብቀዋል? የሚታወቅ ነው። ከሺ ዓመት በፊት ዓለም አቀፍ ፍርድ አለ። እኛ ወደ ላይ ወደ ክብራችን በምንወሰድበት በመነጠቅ ጊዜ የምንወሰድበት ዋናው ምክንያት በምድር ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እኛን ለማውጣት ነው፣ ለመጠበቅ ነው። ከሚመጣው ቁጣ የሚያድነንን እርሱን ከሰማይ እየጠበቅን ያለንበት ሁኔታ ነው ያለው። ይህ ዓለም የጌታ የኢየሱስ ክርስቶስ የአፉ እስትንፋስ የአፉ ሰይፍ ይጠብቀዋል። ይህ በሕያዋን ላይ የሚሆነው ፍርድ ነው። ከሺ ዓመት በኋላ ግን መጨረሻው ምንድን ነው ያልን እንደሆነ የምታውቁት ነው ዮሐንስ ራእይ የመጨረሻው የሕያዋን ፍርድ ከሰማይ እሳት ወርዶ ያጠፋቸዋል። ከዛ ሁሉም ተሰባስበው ወደ እሳት ባህር ይጣላሉ። ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር፣ የዘላለም እሳት ዓለሙ ይጣላል። ስለዚህ መጽሐፍ ቅዱስ ምን ይላል? አሁን ያሉ ሰማያትና ምድር ለእሳት ቀርተዋል ነው። እንደ ኖኅ ዘመን ለውሃ አደለም፣ የቀሩት ለእሳት ቀርተዋል ነው። እግዚአብሔርን የማያመልከው ዓለም የሚፈረድበት በዚህ መንገድ ነው። ታዲያ ፖዚሽናሊ ከእግዚአብሔር ቁጣ በክርስቶስ ኢየሱስ የዳን ቢሆንም፣ በእግዚአብሔር ፊት ተቀባይነት ያገኘነው በክርስቶስ ኢየሱስ ቢሆንም፣ ነገር ግን በእግዚአብሔር የቁጣ በትር ከሚመታው በዙሪያችን ካለው ክፉ ትውልድ ግን ራሳችንን የማዳን ኃላፊነት አለብን። እውነት ነው። በየትኛውም እኛ በምናደርገው ነገር እግዚአብሔር ይረዳናል። ምንም ጥያቄ የለም። ጸጋ ስንል የሚያድን ጸጋ ያለውን ያህል የሚረዳም ጸጋ አለ። ለመለየት አቅም እናገኛለን። ስንጨክን ጌታም ይረዳናል፣ በሚረዳው ጸጋም ይረዳናል። ልክ ነው። ስለዚህ ወገኖቼ ክፉ ከሆነው ከዚህ ዓለም ወይም ከጠማማው ትውልድ ራሳችንን ማዳን ይጠበቅብናል። ግን በምን አይነት በአካል ነው ወይ? እንዲህ በአካል እንለያለን? ወተን ከከተማ በመሄድ ነው? የሆነ ቦታ ላይ አንድ ሌላ ሰፈር በመስራት ነው? እንደሱም አይደለም ታዲያ የምንለየው በሞራል ነው፣ የምንለየው በእምነት ነው እንጂ በስጋ የምንኖረው ግን በመካከላቸው ነው። ይሄንን ለፊልጵስዩስ በተጻፈው መልእክት ውስጥ እንረዳለን። ፊልጵስዩስ ምዕራፍ ሁለት ላይ በጣም ደስ የሚል አገላለጽ ነው ያለው። በመጥፎና በጠማማ ትውልድ መካከል ግን እንዴት ነው የምንኖረው? ያለ ነቀፋ፣ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ። በጣም የሚገርም ነው። እነሱም ጠማማ ትውልድ ሲባሉ የክፉ ልጆች ነው የሚባሉት፣ የዚህ ዓለም ልጆች ይባላሉ። ያው ማቴዎስ 13 ላይ የመንግስት ልጆችና የክፉ ልጆች የሚባሏል። የእነሱ ስም ያል እኛ ግን አሁን ተጠርተን ከወጣን በኋላ ከእነሱ መሃል ከተለየን በኋላ የእግዚአብሔር ልጆች ሆነን ያው ይሄንን በደንብ ዮሐንስም ከፍሎታል በግልጽ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይታወቃሉ ብሎ አንደኛ ዮሐንስ ምዕራፍ ሶስት ላይ በግልጽ አስቀምጦታል። ስለዚህ ያን ያህል ነው ልዩነታችን። የዲያብሎስ ልጆችና የእግዚአብሔር ልጆች የሚል ብራንድ፣ የሚል መጠሪያ ነው የተሰጠው። እንዲህ ከሆነ እዛ ምንም ነገር የለንም ማለት ነው። መለየት ይጠበቅብናል። በቃ መዳን ነው። መለየት እራሱ መዳን ነው። እና ያለ ነቀፋ ነውርም የሌለባቸው የእግዚአብሔር ልጆች ሆነ በተግባር ነው የምንለየው።